ሀቢባ ዘንድ አድርሱኝ። ሀቢባ ዘንድ ማለት ነው። ጉድ ጉድ ጉድ የቡርቀና ይመሽ ማለት ነው። ለሀቡላኩ ግን ማለት ነው። ምን መሰላችሁ፣ እንደው ጉዴን ስሙ ልጅ፣ ጉዴን ስሙ ልጅ። በኔ ላይ በኔ ላይ አሁን ይደረባል፣ በኔ ላይ ይደረባ ነው። በኔ ላይ አሁን እንደው እንደው ማን እንደው ማን አለብኝ ብላ ንቀት መሆኑ ነው። ንቀት መሆኑ ነው። ወይ በእኔ ላይ መደረቧ ማለት ነው። እቤት ስገባ ብቻ ነው ያየኋት እኔ ማለት ነው። ሰላም አለይኩም ወረሀመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናቸው ላይ አልሐምዱሊላ ሰላም ነኝ። እንግዲህ ዛሬ መጥቼላችኋል ማለት ነው። በምን እንደመጣሁ ጉዴን ልንገራችሁ፣ ጉዴን ልንገራችሁ ነው የምላችሁ። ጉዴን ልንገራችሁ እኔ እኔ እኔ ምን ተሰራሽ አትሉኝም? ምን ብሰራ ጥሩ ይመስላችኋል? አንዛል እኔ አሁን የምፈልገው ምን እንደተቃላችሁ፣ ወሃቢባ ዘንድ አድርሱኝ። ወሃቢባ ዘንድ ማለት ነው ም ወሃቢባ ዘንድ ለቅሶም ደስታም መፋታትም መጋባትም እሷ ዘንድ ሆኗል አይደል? ስለዚህ አሁን እሃቡ ዘንድ ይሄንን ቪዲዮ ላይ እኔ እኮ ችግሬ ብሶቴ ችግሬ ምን እንደተቃላችሁ፣ ዩቱብ ብቻ ነው ያለኝ። ቲክቶክ ነበር እኔ መኖር ያለብኝ። እውነቴን ነው እነግራችሁ፣ ብሶቴን ሁሉ ባጭር ባጭር ነገር እነግራችሁ ነበር እና እኔ ያለኝ ምንድነው አሁን ልጀምር አስቤያለሁኝ ወደ ወዲ ፕሮሰሱ እንግዲህ ው ዱት ዱት የሚባለው ወደዚያ ወደ ዱት አስገብቼ ልፍላ ነበረ ማለት ነው። አሁን ዝሮ ዝሮ ይህንን ስለ ቲክቶክ ቲኒክኒክ የምታውቁ ሰዎች ይህን ቪዲዮዬን ለሀኩላኩሌ ማለት ነው። ምን መሰላችሁ፣ እንደ ጉዴ ጉዴን ስሙ ጉዴን ስሙልኝ ነው ላችሁ ምን ሆንሽ ብትሎኝም የሆንኩትን ጉዴ ልዘርግ ፍላልንገራችሁ እናንተ በለያ ላይ እንዴት በእኔ ላይ በእኔ ላይ አሁን ይደረባል በእኔ ላይ ይደረባ ነው በእኔ ላይ አሁን እንዲያው ማን እንዲያው ማን አለብኝ ብላ ንቀት መሆኑ ነው ንቀት መሆኑ ነው ወይ በእኔ ላይ መደረባው ማለት ነው በእኔ ላይ እንዴት ይደረብብኛል እኔ ቆይ አልነገርም ቢያንስ ቢያንስ በቃ ወደ መንደርደሪያ ሳይሆን ትንሽ እንኳን ትንሽ እንኳ እንዲያው የመጠንቀቂያ ነገር አልሰጥም አልሰጥም ወይ እንዴት ይችን እኔ አሁን የምፈልገው ማንን ላቀርብ ነው ሀቦ ላይ የምፈልገው መዲያሜን ነው ማቀርቡ ምን ነው በላይ ላይ ሰራተኛ ትታብኛለች በቃ ለምን እንዲያመጣች ለሀባቢ፣ ንገሩልኝ አድርሱልኝ። ለሀባቢ በቃ እንዲህ እንዲ ቢያንስ እንዲሁ ታጠንቀቂ እንኳ አይባላል። እንዲሁም ማለት አሁን እኔ ዞሮ ዞሮ ሰራተኛቱ መታለች መሸ እንዴ ጠለቧ መሸ እንዴት እንዲያመጣው አላቅም። ቤት ስገባ ብቻ ና እኔ ማለት ነው ሀዋሪዩ ሲስተር ስትላይ ዘወርበች ሰራተኛ ናት ሀዋሪዩ ሲስተር ነው ያለች። ሌላ ምንም አላለች። ከዛ ታዲያለች ብዬ እንግዲህ ያመስለኛለች ዋለች አደረች ዋለች አደረች ዋ አምስት። ሳውዲ አረቢያ ስሚኝ አልኳት ስሚኝ፣ ዝሮ ዝሮ ይሄንን ዩኒፎርም ካለበሽ እኔ ዩኒፎርም የሚለብስ ሰራተኛ ነው የምፈልገው አለች። እኔ አለብስም፣ እኔ አለብስም። ኔናት በስተርጅና ክርስትና እናቴ፣ እኔ በስተርጅና ሱሪ ልልበስ፣ ሱሪ ልልበስ በስተርጅና፣ ወይዬ። እና አምስት ለእኔ አምስት ለእሱ ደግሞ አለች። አንቺ ትልቅ ስለኳሽ ለአንቺ እንትን ምንድን ነው ላርጅን የገዛሁልሽ ስራችሁ እኔ ለኔው ለኔው ምር ላርጅ ላርጅ ምን አይክስ ላርጅ እኔ ዞር ዞር አልፈልግም። እኔ እንዲች አለጠልቃትም እንዲች እንዴ እኔ እነግራችሁ የተከበርኩ ሰው ባይልልኝ ነው እንጂ ሷ ቤት የገባሁት የተከበርኩ ሰው ነኝ። እሺ የተከበርኩ ሰው ያን እንዲያልል ደግሞ በኢትዮጵያ 70 ሺህ ብር 80 ሺህ ብር ነው የምበላው ወር ማለት ነው። አብይ አህመድ የማይበላው ነው የምበላው እሱ እና ማለት ያላማረው ስራችሁ ስለዚህ ሪፎርም ካለብሽ አብረሽ አለች። እሷ ጋራ ሲስተም እንዲትሆኑ ነው ፈልገዋለች። ሲስተም እንዲትሆኑ እኔ እሷ ቢጃማ ትልበሳ። እኔ ጋር ሲስተም መሆን ተፈለገች። ቢጃማ ትልበስ እሷ ይ ይ ቢጃማ ነው እንዲ ሳኡዲ አረቢያን ቢጃማ ነው። እዚህም ማድረግ ከመጣሁ ቢጃማ ነው። አልሐምዱሊላ ረብልአለሚ ደግሞ እንዲያው እንዲሁ ሱሪና ኮት ለብሸኮ እንዲ እንዲስል ታየኝ። ሰዎች ሩ ተፍ መጠይቃት መጠይቃል እንዴት ነገር ሳልነገር በላይ ላይ እንዴት ተደርቦ እንዴት ይደረብብኛል ነው? እኔ ሳላቅ ማወቅ የለብኝም ማወቅ ነበረብኝ። እኔ ሳላቅ በላይ ላይ ደረበች። አንድ ችግር አትሉ፣ አንድ ችግር በሙ ሁለተኛ ችግሮች ምንድን ነው ካላችሁ፣ እንግዲህ ሀቢባ ዘንድ አንኳር አንኳሩን ስነግራችሁ፣ ዋና ዋናውን ፍሬ ፍሬውን ስነግራችሁ፣ ሁለተኛ ደረጃው ደግሞ ምንድን ሆነላችሁ? ዩኒፎርም ልበሽ። እኔ እኮ ልንገራችሁ አመት ሊሆነኝ ነው

ዚዝ ዚዝ ኮንታክት ኮንታክት ፈጥረናል እና ሴትዬ ኮንታክት ፈጥረናል ምክንያቱም አለብስም ዩኒፎርም ሁለተኛ ደረጃ እንደ መናቁ ድፍረቷ መናቋ ድፍረቷ በእኔ ላይ ሰራተኛ መጣች ይሁን ብዬ ዝማር ዩኒፎርም አስር ዩኒፎርም ሰብስባላችሁ ኑለኩ ብላን ቁጭ ሳሎን ጠራችን እኔ ደግሞ እንደ እንደነበረው ያው እንዲ መሽም ያው ራት ምሳ ቁርስ ምናምን መቅሰስ ነው የምሰራው አይደል መቅሰስ ላይ ነበር እና የጠራችን ምን አይነት መቅሰስ ልሰራ ይሆን እያልኩላችሁ፣ ያንን የዚህ ሸፍ ስሰራሽ ደግሞ በማይገርማችሁ በስነስርዓት የሸፍ ልብስ ለብሽ፣ ስነስርዓት ጫማ፣ ይህንን የመጥባህ እንትን አድርጌ እንደዚህ ጓንት ለብሽ ነው የምሰራው። እንትን ማለት ነው ፎስ ነው የምትሉት በአረብኛ። እሱን ለብሽ ነው የምሰራው ማለት ነው። ለዛ ነው እጅ እንደዚህ ምንም ምንም እንትን ያልሆነ ብርጭቆ የመሰለው ማለት ነው። እና እና አሁን ዩኒፎርም

በጣም ከመፍጠን የተነሳ ማለት ነው እዝና ሲሉ እኔ እዛ ወዲያ ነው እውነቴን ነው የምነግራቸው ወይ በዛው የምታቆ ልጆች እንደውም ታቆኛላችሁ እኔ ልንገራችሁ ከወግዲ ትምህርት ቤት ከአንደኛ ትምህርት ቤት ከጁኒዮር ትምህርት ቤት ሁለተኛ ደረጃ ነበርኩ የማይገርማችሁ ማለት ነው አንደኛ ደረጃ የሆነች የኛ ሰፈር ልጃለች ያው ጓደኛ ነን ግን እሱ አንደኛ ደረጃ ናት እኔ ሁለተኛ ደረጃ ነበርኩ በሩጫ ማለት ነው ያው በትምህርት አላልኩም በሩጫ ወይ በሩጫ የለሁበት ወይ በትምህርት የለሁበት ይኸው መድሀኒት ቤት መጥቼ ኢንፎርም ልበሻለች እስ ይሄ ነበር የቀረኝ። እንግዲህ ሌላ ምን ቀረኝ? ሆ! እንዴ! ወለህ ሳይሆን ማለት ነው፣ ስቅጥጥ ነው ያለኝ የሆነ ነገር ሳይሆን ማለት ነው። ወለህ አዚ ራም ዲፋና ሀቢባ ዘን ያደርሱኝ። ዝሮ ዝሮ ሀቢባ ዘን፣ ኦ ሀቢባ ዘን አድርሱኝ። ብሶት የለና ነገር እቺ መዳም ደግሞ ጠራላችኋለሁኝ በኔው ስልክ እዛው ፌስ ፌስ ፌስ ላይ እስተንገርልኝ ማለት ነው። እንዴት ንቀት ነው ወይ በእኛ ኢትዮጵያውያን ላይ ንቀት ነው ወይ፣ በእኛ ኢትዮጵያውያኑ ላይ እንዴት ሌላ ተደረብባታል።